ኢትዮጵያ በ2017 በጀት ዓመት የ ዘጠኝ ነጥብ ሁለት በመቶ ኢኮኖሚያዊ እድገትን አስመዝግባለች። ታዲያ የተመዘገበው ኢኮኖሚያዊ እድገት ሁሉን አካታችና ህዝብን የጠቀመ እንዲሆን ያደረገ ስለመሆኑ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ በመደበኛ ጉባኤው ገምግሟል። ለዚህ ደግሞ ምርትና ምርታማነትን ማሳደግ ወሳኝ ሚና ተጫውቷል ይላሉ የፓርቲው ምክትል ፕሬዚዳንትና የዋና ጽህፈት ቤት ኃላፊው አቶ አደም ፋራህ በ2010 አመተ ምረት ይመረት የነበረው የሰብል ምርት 306 ነጥብ 1 ሚሊየን ኩንታል ነው። በአመት ይህንን በ2017 ወደ 1 ነጥብ 57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በአምስት እጥፍ ማሳደግ ተችሏል ማለት ነው። ከዚህ ጋር ተያይዞ በዋናነት ተጠቃሚ የሚሆኑት አብዛኛው የሀገራችን አርሶ አደር ደግሞ አነስተኛ ይዞታ ያለው በመሆኑ በተለይ ከ90 ፐርሰንት በላዩ በዚህ ውስጥ የሚታቀፍ በመሆኑ እድገቱ በዋናነት ሰፊውን ህዝብ ተጠቃሚ እያደረገ ፍትሐዊ ተጠቃሚነትን እያረጋገጠ የኑሮ ውድነትን ለማቃለል ከፍተኛ አስተዋጽኦ እያበረከተ መሆኑን ማየት ይቻላል። በገቢ ረገድም ሀገሪቱ ቀደም ባሉት ጊዜያት በዓመት ታገኝ የነበረውን ጠቅላላ ገቢ በሩብ ዓመት ብቻ እየሰበሰበች መጥታለች ያሉት ምክትል ፕሬዚዳንቱ አቶ አደም ፋራህ በዘንድሮ በጀት ዓመት የመጀመሪያ ሩብ ዓመት ብቻ ከ480 ቢሊዮን ብር በላይ ገቢ መገኘቱን ማሳያ ያደርጋሉ። ይህ ደግሞ የኢኮኖሚያዊ እድገቱ ሁነኛ አመላካሽ ነው ይላሉ የፓርቲው ምክትል ፕሬዚዳንት። የውጭ ንግዷ ጭማሬ የተኪ ምርት እንቅስቃሴዋ ትሩፋት ደግሞ ተጨማሪ ማስረጃ ናቸው። ሁለት ነጥብ አምስት ቢሊዮን ዶላር ያህል ከሸቀጥ ኤክስፖርት ተገኝተዋል። የሀዋላው የአገልግሎት ሌሎች ሲጨመሩ በጣም ከፍ ያለ ነው። ከአንድ ቢሊዮን ዶላር በላይ ይወጣባቸው የነበሩ ምርቶችን በሀገር ውስጥ መተካት ተችሏል። ኢትዮጵያ በታላቅ ትጋት ከአስራ አራት አመታት በኋላ መርቃ በይፋ ስራ ያስጀመረችው የታላቁ ህዳሴ ግድብን ጨምሮ ለእድገቷ ብርታት የሚሆኗት የተለያዩ የኃይል አማራጮች ላይ እየሰራች ከራሷም አልፎ ለሌሎችም እየተረፈች ትገኛለችም ብለዋል አቶ አደም። ከጋዝ ኃይል ለማምረት ስራ ተጀምሯል። በአጠቃላይ ከዚህ የምናገኘው ኢነርጂ የህዳሴን ግማሽ ያህል ነው። ስለዚህ ይህም እንደ ትልቅ ስኬት የሚታይ ነው። ከዚህ በተጨማሪ የኮይሻ ኃይል ማመንጫ ፕሮጀክትም የሲቪል ወርኩ ሰባ ፐርሰንት አፈጻጸም ደረጃ ላይ ይገኛል። ከንፋስ ኃይል የማምረት ስራም እንደዚሁ ተጠናክሮ ቀጥሏል። ስለዚህ እንደ ሀገር በቀጣይነት የሚያስፈልገንን ኃይል በራሳችን ከማምረት ከዛም አልፈን ኤክስፖርት ለማድረግ ምቹ ሁኔታ እየተፈጠረ መሆኑ ነው የተገመገመው። በስራ እድል ፈጠራና አቅመ ደካሞችን በመደገፍ ረገድ ዜጎችን ተጠቃሚ የሚያደርጉ ስራዎች ሲሰሩ፣ ይህው ህዝብ የሚፈልገውን አገልግሎት በተሳለጠ መልኩ የሚያገኝበት የአንድ ማዕከል አገልግሎት ከማሳያዎቹ መካከል ተጠቅሷል። 682,528 ለሚሆኑ ዜጎች ቋሚ የስራ እድል መፍጠር ተችሏል። በመጀመሪያው ሩብ አመት ብቻ ከ160 ሺህ በላይ የሚሆኑ ቤቶች ዝቅተኛ ገቢ ላላቸው ዜጎች ተሰርቶ ወይም ተጠግኖ ተሰጥቷል ማለት ነው። ይሄ በብር ሲሰላ 39.56 ቢሊየን ብር ያወጣል። ተማሪዎች ምገባ እሱም ተጠናክሮ ቀጥሏል። እንደዚሁም የትምህርት ቁሳቁስን በቤተሰባቸው ማሟላት ማይችሉ ተማሪዎችም እንደዚሁ የትምህርት ቁሳቁስ እንዲያገኙ ነው የተደረገው። በዚህ ማዕቀፍ ከአንድ ሚሊየን በላይ ተማሪዎች ተጠቃሚ ሆነዋል። የተደረገላቸው የትምህርት ቁሳቁስ በገንዘብ ሲተመን ከ7 ነጥብ 37 ቢሊዮን ብር በላይ እንደሆነ ነው የታየው። ስለዚህ እነዚህን በቀጣይም አጠናክሮ መቀጠል ያስፈልጋል በሚል ነው ስራ አስፈጻሚው አቅጣጫ ያስቀመጠው። በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ መቶ ለማድረስ ነው ታቅዶ እየተሰራ ያለው ብልጽግና ፓርቲ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ ሲመክርም ሰንብቷል በዚህም አቅጣጫዎችን ሲያስቀምጥ ፖለቲካዊ ጥያቄ አለኝ ከሚል አካል ጋር መነጋገርን አንዱ አድርጎታል ብሔራዊ ጥቅምን ለማስጠበቅ የሚጠበቅበትን እንደሚወጣም ገልጿል ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውም በሰላማዊ መንገድ በዴሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚ ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። ኢትዮጵያ በተያዘው የ2018 በጀት ዓመት የ10 ነጥብ 2 በመቶ ኢኮኖሚያዊ እድገት እንደምታስመዘግብ ትንበያ ተቀምጧል።